ዛሬ ወደ ጋርመንት ልውሰዳችሁ እስኪ። ዛሬ ጋርመንት የምናደርገውን ጉብኝት የጋርመንት ሳይታችንን ከፓርትነራችን ቴምር ፕሮፐርቲስ ጋር አብረን የምንሰራውን የጋርመንት ሳይታችንን ነው የምናየው። ያ ማለት ሽያጩን እኛ የምንሰራውን ማለት ነው። የጋርመንት ሳይታችን እንግዲህ ግንባታው አልቆ የፊኒሽንግ ስራ ላይ የደረሰ ሲሆን ሳይታችንን አማካኝ የግንባታ ቦታ ላይ በፍጥነት እያደገ ያለና ከፍተኛ አቅም ያለው ፕሮጀክት ነው። በአቅራቢያው ትምህርት ቤቶች፣ ሆስፒታሎች፣ ግሮሰሪዎች፣ ሱቆች እና ሌሎችም ብዙ የአገልግሎት መስጫዎች ስላሉ ለመኖርም ሆነ ኢንቨስት ለማድረግ ተመራጭና አስደናቂ ስፍራ ያደርገዋል። ለየት የሚያደርገው ግንባታው አልቆ ፊኒሽንግ ስራ ላይ ያለ ፕሮጀክት መሆኑ ነው። ስማርት ፕሮፐርቲ እንግዲህ የእርሶን ፍላጎት በሚገባ በመረዳት በመሃል አዲስ አበባ እያደገ ባለው የሪል ስቴት ልማት ጥራት ያላቸው አፓርታማዎችን በተመጣጣኝ ዋጋ በማቅረብ እየሰራን በመሆኑ ኩራት ይሰማናል። ከሀገር ውጭ ከዱባይ ከተማ በተጨማሪ በሀገር ውስጥ በአዲስ አበባና በተወሰኑ የክልል ከተሞች ማለትም በጅማ፣ በደሴ፣ በኮምቦልቻ እና ሐይቅ ከተሞች የሚሸጥ ቤት ዘመናዊ አፓርታማ ወይም በኢትዮጵያ ውስጥ የንግድ ሱቆች ላይ ኢንቨስት ማድረግ ከፈለጉ በተመጣጣኝ ዋጋ ምቹ ስፍራ ምቹ ስፍራ እና ጥናት ባለው ሁኔታ የተገነቡ አፓርትመንቶቻችንን ምርጫው ያድርጉ። ለኑሮ ዘይቤያችን አስፈላጊ የሆኑ አገልግሎቶች ከአፓርትመንቱ ያላቸው ርቀት ምን ያህል ነው የሚለውን ዛሬ እናያለን። ይሄ ማለት የጋርመንት ሳይታችን ወይም ደግሞ ያለቀው ሳይታችን ከ ሳይቱ ያለውን ርቀት ነው። ከአፍሪካ ሲዲሲ ሄድኳርተር ብንነሳ 150 ሜትር ነው። ከዛው ፊት ለፊት አስፓልት ላይ ያለ ነው። ከንፋስ ስልክ ላፍቶ ክፍለ ከተማ 240 ሜትር ላይ የሚገኝ ነው። ከጋርመንት አደባባይ ደግሞ 330 ሜትር ላይ ብቻ የሚገኝ ነው። ከቦሌ አየር ማረፊያ በ8 ኪሎ ሜትር ርቀት ላይ ከ2 ኪሎ ሜትር ባነሰ ያላቸውን የእምነት ተቋሞች ስናይ በ ሜትር ርቀት ላይ ቸርች አለ ከቅድስ ልደታ ቤተክርስቲያንም ሁለት መቶ ሰባ ሜትር ላይ ነው የሚርቀው ከካሊድ ኢብን ወሊድ መስጅድ ደግሞ አንድ ኪሎ ሜትር ብቻ ነው የሚርቀው ከላፍቶ አትክልትና ፍራፍሬ የገበያ ማዕከል 800 ሜትር የሚርቅ ነው በ5 ኪሎ ሜትር ባነሰ ርቀት ላይ ያሉ ሆስፒታሎችን ስናይ ኬርላንድ ጀነራል ሆስፒታል 5 ኪሎ ሜትር ወርቁ ሰፈር ቅዱስ ገብርኤል ካቶሊክ ሄልዝ ሴንተር ደግሞ አራት ኪሎ ሜትር ላይ የሚገኝ ነው ከአንድ ኪሎ ሜትር ባነሰ ርቀት ላይ ያሉ ትምህርት ቤቶችን ብናይ ቦሬ ጋላንድ ፕራይሜሪ ስኩል 550 ሜትር ላይ ነው የሚገኘው። የርጋለማ አካዳሚ 450 ሜትር ላይ ይገኛል። በ150 ሜትር ርቀት ላይ ማደያ ያለው ከአንድ ኪሎ ሜትር ባነሰ ርቀት ላይ ደግሞ ፋርማሲዎችና ክሊኒኮችን የሚያገኙበት ምቹ የመኖሪያ አፓርትመንት ነው ማለት ነው። እንግዲህ ምርጥ ቦታና ቤት ከስማርት ስንላችሁ በምክንያት ነው። ይሄ ሳይት ለየት የሚያደርገው ተገንብቶ ያለቀ ፊኒሽንግ ስራ እየተሰራለት ያለ ሳይት ነው። ብሎዎች የተገነባውን ይገዛሉ። ስለዚህ እዚህ ሳይት ላይ ኢንቨስት ማድረግ ለምትፈልጉ ሁሉም ቤቶች ባለሶስት መኝታ ናቸው። በፍሎር ስምንት ቤቶች ናቸው ያሉት አራት አራት ማለት ነው። ከአንድ በኩል አራት ነው፣ ከአንድ በኩል አራት ነው። በአንዱ በኩል ያሉት አራት ቤቶች ናቸው፣ በአንድ በኩል ያሉት አራት ቤቶች ናቸው። ለሁለቱም የተለያየ ሊፍትና ስቴር ነው ያላቸው የ ጋራ አሚኒቲዎች ሁሉንም በሚባል ደረጃ ያካተተ ነው። ግራውንድ ላይ ደግሞ ከፈለጉ ሱቆችም ያገኛሉ። ዋናው አስፓልት ላይ ያለ አፓርትመንት ስለሆነ እዚህ ላይ ኢንቨስት ብታደርጉ የተሻለ ነው ብለን እናስባለን። መቶ 39 ካሬ ባለ ሶስት መኝታ ነው እንግዲህ ኔቱ መቶ 20 ካሬ የሆነ ማለት ነው። በጣም ሰፊ የሆነ የመኖሪያ አካባቢ ነው ሳይቱን ተመራጭ ሊያደርጉ የሚችሉ ደግሞ በቅርቡ የአፍሪካ ሲዲሲ ፊት ለፊት የምታዩት ነው የሚሆነው፣ እና ከአደባባይም ቅርብ ስለሆነ በጣም ብዙ የመንገድ አክሰሶችን ማግኘት የምንችልበት ቦታ ነው። እንግዲህ ዚ ላይ ኢንቨስት ማድረግ ለምትፈልጉ በ0972222000 በ0911598781 ላይ በመስመር ስልኮቻችን ደግሞ 0116675031 አዲስ አበባ ላለው ቢሮ ደግሞ ደሴ ያለው ቢሮ ነው። የቢሮ አድራሻችን ደግሞ አዲስ አበባ ላምበረት ከማዕድን ሚኒስቴር አለፍ ብሎ ኩል ህንፃ ሁለተኛ ፎቅ፣ ደሴ ደግሞ ፒያሳ ሰይድ ያሲን ህንፃ አምስተኛ ፎቅ አምስት ዜሮ ሁለት ላይ መገኛችን ነው። እንደዚህና ለተጨማሪ ነገሮች ይህን ፔጅ ላይክ፣ ፎሎ፣ ሸር ማድረግ አትርሱ። ኢንቨስት ማድረግ ለሚፈልጉ ሰዎች እንዲደርሳቸው ይህንን ቪዲዮ ሼር አድርጉ። መቼ እንደሚጠቅማችሁ ስለማታውቁ ፌቨራይት ላይ ሴቭ አድርጉት። ሳዳም ነበርኩኝ ከስማርት ፕሮፐርቲስ በጣም አመሰግናለሁ።